አሰላሙ ዐለይኩም ወረህመቱላሂ ወበረካቱ። ደቻናሌ ቤተሰቦች እንዴት ናችሁ? ሰላም ናቸውወ እያጋ ሁሉ ሰላም ነው አልሐምዱ ላ። እናንተ እንዴት ናችሁ? ሀባይቢ እኛጋ ሁሉ ሰላም ነው አልሐምዱላ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ አድርጉ፣ በአንድ ቤተሰብ ሁኑ። ነባሮች ደግሞ ምንጊዜም የምታበረሳደ አላህ ይስጥልኝ። ሀበይ እንግዲህ የሁላችሁ የሰሞኑና ስቤዛ ደግሞ ዛሬ ውሎየን በጣም በጣም ማሻአላ ተባረክና፣ ብዙ ነው ስሰራ የዋልኩት ማለት ነው። ሌላ ነገር ያው አላሰራኝ የሚሆን ቢዚ አድርጎኝ ነው የዋለው። ምክንያቱም መላጡ ማጠቡ ምን ማለት ነው በጣም ከባድ ነው። አልሐምዱሊላህ ለኩል ያላችሁ አለው። እና ሀባይቢ እንግዲህ ይሁላችሁ በዚህ መልኩ እየያቀላቅልኩ ነው። እስኪ አሁን ላሳያቸው ብዬ ነው። ማሻአላ በጣም ምርጥ ሽንኩርት ነበረ። ሲፈጭ ራሱ ውጤቱ በጣም ደስ ይላል ማለት ነው። ሀበይ አሁን ይሄ ነጭ ሽንኩርት ነው። ይሄ ደግሞ ዝንጅብል፣ ቀይ ሽንኩርት እንደዚህ ደግሞ ይሄ ምንድን ነው የሚባለው? ጭናዳም ምናምን ነው ወደዚህ እያቀላቀልኩ ነው። ይሄ አሁን ትንሽ ቀርቶኛል፣ እየጨረስኩ ነው አቀላቅዬ። የዚህ ደግሞ ራሱን ችሎ አለኝ እንደዚህ የተፈጨ ማለት ነው። እዚህ ይህንንም እንደዚሁ ያቀላቅለዋል። ምክንያቱም በአንድ ላይ ሲቀላቀል እንደዚህ ቅልቅል ስል ከተፈጨ በኋላ ማለት ነው። በነገራችን ላይ እንደ መፍጫቸው አቅም ነው እንጂ ሳይፈጭ ማቀላቀላቸው በፈጭ ችግር የለውም። ያው የመፍጫው አቅም ይወስነዋል እንጂ ማለት ነው። ለየ ብቻ አድርጌ በኋላ ላይ ነው የሚቀላቀለው፣ ሲገለጽ ሁሉንም እንዲያገኝ ማለት ነው። ህባይ እና መሻላ በጥቅሉ አሁን ምልላችን የፈለግኩት ይህ መፍጫ በጣም ወሳኝ ነው። ሀቢቢ ማሻአላ ተባረክላ። አንዳንድ ጊዜ የሆነ እቃ ገዝተን ዝም ብሎ ከውል የማይውል እቃ ብር ተሸክሞ ቁጭም ይነቃለ። አንዳንድ ጊዜ ደግሞ የገዛ ነው እቃ ማሻአላ ጥሩ ተግባር ላይ የሚውልበት አጋጣሚ አለ እና ይህን ያገደችል ለማለት ፈልጌ ነው ማለት ብቻ ግዴታ ይህንን ለመስራት ብቻ ሳይሆን ለሁሉም ነገር፣ ሀታ ዱለት ልሰሩ ብታስቡ ምናምን፣ እንደዚህ ደግሞ ሽሮና በርበሬ፣ ዞሮ ዞሮ ኢትዮጵያ ውስጥ እየኖረ ሰው የማያዘጋጅ የለም። በምታዘጋጁ ሰዓት እንደዚህ ሁሉንም ለየብቻ ቀጥቅጣችሁ ምናምን አይዘለቅም። በሙቀጫ፣ እና በተለይ በአሁኑ ሰዓት እንደዚህ ሙቀጫ እያጠረ በመጣበት ሰዓት ማለት ነው እና በጣም አሪፍ ነው በቤታችሁ ይሄ ቢኖር። አሪፍ ነው። የአንዳንዶቹ ኮሜንት ላይ የኢትዮጵያ መብራት ምናምን ትላላችሁ። አዎ እርግጥ የሀገራችንን መብራት እንደውጭ ሀገር ላይ ሆን ይችላል። ሆኖም ግን ሲመጣ መሻላ ነው። ያኔ አቅም የለውም ሳይሆን አቅም አለው የማንቀሳቀስ ምናምን። አልሐምዱሊላህ ግን ምንድነው ዳይመን አይገኝም። ያኒ ሁልጊዜ ግዜ 24 ሰዓት እንደሰራ አይኖርም። የሆነ ሰዓት ይጠፋል፣ የሆነ ሰዓት ይመጣል። እንደዛ ነገር ነው እንጂ ማሻአላ ያገራችን ማንኛውንም ነገር ማሽን ይዛችሁ ብትሉ አሪፍ ነው። ያኔ የፓወር ፓወሩ አንዳንድ ጊዜ ሰዓት ሊለይ ይችላል እንጂ አልሐምዱሊላህ ደህና ነው እላችኋለሁ። እና ይጠቅማችኋል፣ ያዙት። ይሄ ደግሞ የው እንዳልኳችሁ ለስጋ መፍጫ ለዱለት ምናምን እንዲህ በጣም ወሳኝ ነው። በተለይ ይህን ሽንኩርት፣ ነጭ ሽንኩርቱ፣ ዝንጅብሉ፣ ቀይ ሽንኩርቱ ምናምን እንዲህ የሀገራችን የሽሮ የበርበሬ ሜዳ ላይ ያለ ነገር የማይቀር ነገር ስለሆነ፣ ኢንሻአላ እንደዚህ ድግቅ አድርጎ በጣም ብዙ ነው። አሁን ይሄ ብዙ ነው። አባይ ምናልባት ቪዲዮ ላይ ትንሽ ያሳልፎ የማየት ባህሪ የማሳየት ባህሪ ካልሆነ በስተቀር እና በጣም ብዙ ነው አላችኋለሁ። ማሻአላህ ተባረከ አላህ አሪፍ ነው። በዚህ ሁኔታ እንግዲህ አሁን የምሰሙት አዛኒ መቅሬ በአዛን አዛን እያለ ነው። ሀበይቅ እንግዲህ ስራ ላጨርስ ነው ያው፣ ሌላም ስራ ለ እንግዲህ ሰግጀ፣ ዛሬ ውሎ ይህን ይመስል ነበረ እና ሀበይ እንግዲህ ደግሞ ያው እንጀራ ነው ማለት ነው የተወሰነ ጋግሬ ተዋለሁ ማለት ነው። ጠዋት ይሻላል ያገግራለሁ እና ጊዜ ይይዛል። ይሄ ጊዜ የሚይዘው ነገር ምንድን ነው? ታጥቆ ደርቆ ከዛ በኋላ ደግሞ ገለባው እንዲለቀ ምናምን ሰዓት ይበጃል። እና በዚህ ነበር ዛሬ ውሎ የላችኋለን። እስኪ ከቻርኩቻለ ጀራውን ምናምን ማሳያችን ነው የሚሆነው ትንሽ ያሰፋፍቼ ተዋለሁ ማለት ነው ለነገ ጠዋት እና አብሽርልኝ አለህ ጠብቃችሁ ያላችሁበት ሁላችሁም ሰላም ሁኑ። ሀባይ አለ ሀገራችንን ሰላም ያድርገናል። አልሐምዱሊላህ፣ አልሐምዱሊላህ ደግሞ አላህ ሱብሓነ ወተዓላ የተሻለው ሰላም አላህ፣ አንጣለን ሌላ ሌላ ሆናችሁ ነው